አንደርስታንድ ማድረግ ያለበት ደግሞ አብርሃም ነው ነበር። በጣም ያሳዝናል። ቤተሰብ እንግዲህ ዛሬ አይታችኋል፣ እውነታውን ላመጣላችሁ ነው። ዛሬ አይታችኋል ሄርሜላ አብርሽን ፕራንክ እንደሚያደርግ አድርጋ፣ ይሄ ሁሉ ነገር የራሷ ሴራ የራሷ የእውነት ነገር ነው አውቃ እንደ ፕራንክ አድርጋ ነው ያመጣችው። ሀሳቧን ነው ሰው፣ ምኞቱን ሀሳቡን ነው እዚህ ጋር የሚናገሩ ገብቷቸዋል። ለማንኛውም ቤተሰብ ይህም ቪዲዮ በደንብ አድርጋችሁ በደንብ በደንብ ላይክ ይገባዋል። የምናገሩን ነገር በደንብ አድርጋችሁ ትሰሙኛላችሁ። የምደውልበት ቦታ እዛው ጎረቤታቸው የአብርሃም ጎረቤት ጋር ደውዬ ሁሉን ነገር ነው የማሰማችሁ ታያላችሁ። ሁሉንም ነገር ማለት ነው የሄርሜላ ስራ በጣም እየከፋ እየበዛ ሽንት ሽንት እያለ እንደሆነ እንዳለ እናንተን እንድሰሙ አድርጋችኋለሁ፣ ማለት ነው። እኔ እንጃ ብቻ አላቅም፣ አላቅም። ብቻ ሄርሜላ የምሰራው ስራ እኔ አታዩም እንዴ? ማታይ ይመስላታል እንዲ ቆየ

ው አይገርምም? እኔ ፎቅ ላይ ሆኜ የነበረ ስከታተላት የነበረውና ድንገት ነው የወጣሁትም ያየኋት። ሻንጣዋን ይዛ እንደ ፍራንክ ብታረቦ አስባ እንደመሰለ ይዛ መጣች። እኔ በጣም በመገረም እያየኋት ነበረ ና ተደብቄ ነው የማያደምን እንዲያየኝ አልፈልግም። እሺ፣ ከዛ ገባች። ፍራንክ አስመስላ ለሱ አቀረበች። ፊቱን ስታየው ገባሽ ወደ ፍራንስ ቀየረችው። ነገርየው ሌላ ነበረ፣ አመጣጧ። እሷ ጠቅልላ ልገባ ነው ሻንጣዋን ይዛ መጣችው፣ ግን ፍራንክ አረገችው። ራኔ እኮ አይቼው እኮ በጣም ነው ያሳፈረኝ። አካ ሆኗ ምናምን። አሁን ደግሞ በጣም አበዛችሁ፣ በጣም በጣም እውነት አበዛችሁ። ብቻ ነው እንዴ አይደብራትም እንዴ? መታ ገብታ የልጅቷን ብጃማ ምትለብሶ፣ የልጅቷን ጫማ፣ እያንዳንዱን ነገር የሰው ነው የምትጠቀመው። ያ አይ፣ አልታይም እያለች ማለት ነው። ቪዲዮ ላይ አትቀረጽ ነው የእሷን ነገር ስታደርግ። አዎ እና እንደዛ እያደረገች ነው የምትሰራው። ስራ አልተሳካላትም እንጂ ልጁ ፊት ስላልሰጣት እንጂ እንደዛ ቢሆን ኑሮ አመጣጧ ለመሄድ አይደለም። ሻንጣ ይዛ ያመጣችሁ ነገሩን አስቀይሰ ወደ ፕራንክ አደረገችው። በጣም ያሳፍራል። ይሄን ቪዲዮ እንግዲህ ሩታ ታየዋለች። እሷ እንግዲህ አስታርቃለሁ ምናምን ብላ ነበር፣ ያው በሲስተም ነው። ያው ከአብርሃም ጋር ነው ያለችው አስታራቂ አስመስሎ አጋዳይ። አስታራቂማ አይደለችም እሷ አልተሳካላትም። አስታራቂ እየመሰለች የራሷ አስታራቂ እየሰራች ነው እንዴ። እኔ እኔ ሩታ በየሱስም በጣም የምትገርም ቢሽናት። ሜላ እንዴት እንደምታሰቃት እንዴት እንደምታደርጋት ምች ባለጌጋ ጠወጥ በጣም በጣም ያሳዘነ እንግዲህ፣ አብርሃም ደግሞ ምንድን ያለው ደስ ባለሽ ቀን መምጣት ትችያለሽ፣ ግን አብሮ መኖራት ትችይ ማለት። እንግዲህ ይሄ ራሱ በጣም የሚደብር ቃላት ነው። ደስ ባለሽ ቀን፣ አዎ እሱማ በቂ ይመስል ነው። ግን እንደደበረኛው ደስ ባለሽ ቀን ማለት ምን ማለት ነው እንዴ? በፈለገችው ልታገኘው እንድታገኘው ና፣ በፈለገችው ቀን እኔ ዝግጁ ነኝ፣ በፈለገችው ቀን ብትመጪ እኔ ዝግጁ ነኝ ነው አባባሉ፣ እቀበልሻለሁ ነው። በጣም ያሳፍራል። በጣም ነው ያፈርኩት። እግዚአብሔርን እና እንዴት ነው ታዲያ ዛሬ የሚፈጸመው ነገር ቤት ውስጥ ምናምን እንዴት ነው ነገሩ? ያውና መተራመስ ነው መተራመስ ነው። ሌላ ምን አለ? በጣም እሷን ማናደራል እንደቀጠለች ነው ሩታ ማናደን እንደቀጠለች ነው። አዎ እንደቀጠለች ነው። አንጨርጭራ ልትገላት ነው የፈለገችው። አይዱ ነው አላውቅም። እሷማ እግዚአብሔር ይመስገን በደህና ጊዜ ያው ትላንትና እናቷ ጋር ሄዳለች። አይተሻላለሁ ቪዲዮን እናቷ ቤት ሄዳለች፣ ተገላገለች። ከዚህ በኋላም ከአብርሃም ጋር ራሱ ግልግል ነው። እግዚአብሔርን ነው በጣም ያሳፍራል። ቢሆንማ ቢታረቁ ደስ ይለናል፣ ደስ ይለን ነበር። አዎ አሁን እኮ ችግሩ ችግሩ አሁን ሄርሜላ ነች እኮ እሱም ከሄርሜላ ጋር ልፋታማ አለ። እንግዲህ እያየሽ ነው አይደለ? ጥፋቱ እኮ የሄርሜላን ብቻ አይደለም፣ የአብርሃምን ጥፋት ጭምር ነው። እኮ ፊት ባይሰጣት ስጣት ኖሮ ውሻ ፊት ከነሱት ይመጣል? እንዴ አይመጣም፣ አይመጣም። እሱ ፊት ስለሰጣት ነው የምትመላለሰው። እንዲህ ነው ሰውዬ፣ ቤቷን ለቃ እየሄደችበት ሴት ቤት ውስጥ ሴት ይዞ መምጣት ራሱ እሷስ ምን አይነት ስሜት ነው የሚሰጣት? በእናትሽ ለእሷማ፣ አሳ የፈለገችውና እሷ የፈለገችውን ነው ማድረግ፣ የምችለውን አድርጋ ማግኘት ነው የምትፈልገው።

ሀይ ምራት የላትም መካሪ የላትም። እውነት እኔ ጓደኞች የላትም ጓደኛ የላትም። ብኖራትማ እንደዚህ ሲያደርጉ ዝም አይክልም ዝም አይሏትም። ጓደኛ መካሪ ነው ገሳጭ ነው አረች የሚገጽጣትም የለም። እውነት በጣም ያሳፍራል። የሰው ልብስ እየለበሰች የሰው ጫማ እያደረገች አልታይም ብላ በካሜራ አልታይም ብላ እንግዲህ ስንት ሰው የሚያ ያለ እኮ ስንት የሚታዘብ ሰው እኮ አለ ደግሞ ሩቷን በደንብ ነው የምታቋት አደለ እዛ ብዙ ጊዜ ስለቆየች ከእናንተ ጋር እዛው። በደንብ በደንብ አዎ በደንብ ስርአት ያላት ገደብ ያላት እድብ ያለች ልጅ ናት። ማለት ስርአቷ የስርአቷን የያዘች ልሽ እኮ ነች። እንደዚህ ቀልቃላ ሴት አይደለችም። ኧረ በኢየሱስ በጣም ስ በቃ እሺ፣ ቅታ እናቴ፣ ያው ባለፈው አንቺ ያው አብርሃም ከሰማ ድምፅ ጥሩ አይደለም፣ ለእኔ ጥሩ አይደለም ምናምን ብለሽ ነበረ። ያው አመሰግንሻለሁ። ስለ ምንም ላደርግ አልችልም እንግዲህ እናቴ። ቴንኪ ዩ። ችግር የለው ችግር የለው ለመተባበር ያለሁ። እሺ እናቴ። እሺ ቻው። እሺ አመሰግናለሁ። እሺ ቻው። እሺ እንግዲህ ሰምታችኋል ቤተሰብ። ሩታን ለማናደድ የምታደርገው ጥረት ነው ይህ ሁሉ። አይሳካልሽም መቼም። ለማንኛውም ቤተሰብ እንግዲህ ስሜታችንን ሰምታችኋል፣ እሷም ያለችውን ሰምታችኋል። ሁሉም ነገር ግን ሁሉም ነገር ጊዜውን ሲያገኝ ይስተካከላል። ለማንኛውም የቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ቻው ቻው